መጽሐፍ ቅዱሳችን ዘፍጥረት 17 ቁጥር 1 ላይ እኔ ኤልሻዳይ ነኝ በፊቴ ተመላለስ ያለ ነቀፋ ሁን የሚል ጥሪ ለአብርሃም ያቀርባል። አብርሃምን ከአገሩ፣ ከዘመዶቹ፣ ከወገኖቹ ከወንድሞቹ መካከል ለይቶ ካወጣው በኋላ እግዚአብሔር እንደገና ያለ ነቀፋ የመሆን ጥሪ ያቀርብለታል። ያለ ነቀፋ የመሆን ጥሪ። አዲስ ኪዳን ውስጥ ደግሞ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 14ን ስንመለከት እንደዚህ ይላል። ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ እድፍና ያለ ነቀፋ ሆነ ትእዛዙን ጠብቅ። ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ እድፍና ያለ ነቀፋ ሆነ ትእዛዙን ጠብቅ። ጥፋት በደል የማይገኝበት ሁን ነቀፋ፣ ዕድፍ የሌለብህ ሰው ሁን ይለዋል ማለት ነው። ክርስትና ለእግዚአብሔር የመኖር ጥሪ ነው። ክርስትና ያለ ነቀፋ የመሆን ጥሪ ነው። የመብልና የመጠጥ ጥሪ አይደለም። የፈውስ ጥሪ አይደለም። የጤና ጥሪ አይደለም። የሌላ ነገር ጥሪ አይደለም። ክርስትና የእግዚአብሔር ሰው የመሆን ጥሪ፣ ያለ ነቀፋ የመሆን በቅድስና የመኖር እግዚአብሔር ቅዱስ እንደሆነ ቅዱሳን ሆኖ የመመላለስ ጥሪ ነው። በሚያሳዝን ሁኔታ ግን መጽሐፍ ቅዱስ በእናንተ ምክንያት የእግዚአብሔር ስም በአሕዛብ መካከል ይሰደባልና ይላል። የእግዚአብሔር ሰዎች ናቸው፣ በእነሱ ምክንያት ደግሞ እግዚአብሔር በአሕዛብ መካከል ይሰደባል። በእነሱ ባህሪ ምክንያት፣ በእነሱ ስነ ምግባር ምክንያት በነሱ ለእግዚአብሔር ቃል እንደሚገባ አለመኖር፣ አለመገዛት ምክንያት በነሱ እግዚአብሔር ከነሱ የሚፈልገውን ነገር አድርጎ አሟልቶ ለመኖር አለመጣር፣ አለመሞከር ምክንያት የእግዚአብሔር ስም በአሕዛብ መካከል ይሰደባል። በዚህ ይነቀፋሉ፣ በዚህ ይከሰሳሉ። አንዳንድ ሰዎች በእኛ ዘመን እንዴት ነው ያለ ነቀፋ የሚኮነው? እንዴት ነው ያለ ጥፋት የሚኮነው በጸጋ ነው እንጂ የሚኖረው በድፍረት በብርታታችን አይደለም፣ በቅድስናችን አይደለም ይላሉ። እግዚአብሔር ያለ ነቀፋ መሆን ባይቻል ኖሮ ያለ ነቀፋ ሁኑ አይልም። ቅዱሳን መሆን ባይቻል ኖሮ ቅዱሳን ሁኑ አይልም። መጽሐፍ ቅዱስ ይቻላል። ከቅርብ ዓመታት ወደዚህ ያልተቻለው በእኛ ምክንያት ነው። ያልተቻለው እንጀራ ስብከት ሆኖ ውሃ ስብከት ሆኖ፣ ፈውስ ስብከት ሆኖ፣ ውጭ ሀገር፣ አረብ ሀገር፣ አሜሪካ፣ አውሮፓ ስብከት ሆኖ የእኛን መድረኮች ከተቆጣጠረ ወደዚህ ሊሰበክ የሚገባውን ክርስቶስን ሊሰበክ የሚገባውን የእግዚአብሔርን መንግስት ትቴን እንጀራና ውሃ መስበክ ከጀመርን ወደዚህ ብዙ ነገሮች ተበላሹብን እንጂ ወደቁብን እንጂ ያለነቀፋ ሆኖ መኖር ይቻል ነበረ። በሚያሳዝን ሁኔታ ግን እንጀራ ሰበክን፣ የሚበላ ነገር ጠፋ። ውሃ ሰበክን፣ ስንት ምንጮቻችን ደረቁ። ፈውስ ሰበክን፣ ስንትና ስንት መድኃኒት የሌላቸው በሽታዎች ተጠናወቱን፣ ተቆጣጠሩን። በየዕለቱ መድኃኒት ባጣ በሽታ እንሞታለን። በየዕለቱ በረሃብ ሰው ይሞታል። በየዕለቱ የምግብ ዋጋ ከቤት ዋጋ ናሬ አለፈ። የዛሬ 15 ዓመት የዛሬ 20 ዓመት ቤት በሚሰራበት ገንዘብ ዛሬ ጤፍ እንገዛበታለን። ያውም ለወሬማ ይበቃ። መጽሐፍ ቅዱስ ሰዎች እግዚአብሔርን እንዲፈልጉ ይናገራል፣ ይመክራል፣ ያዛል። እግዚአብሔርን ፈልጉ ትጸናላችሁ ይላል መጽሐፍ ቅዱስ እኛ የእግዚአብሔርን መንግስት ጽድቁንን በፈለግን ጊዜ ሌሎች ነገሮች እንደሚጨመሩልን ይነግረናል እኛ ልንፈልገው የተገባንን ነገር ትተን ሊፈልገን የተገባውን ነገር ፍለጋ ወጣን በረከት ይፈልገናል እንጂ አንፈልገውም ፈውስ ይፈልገናል እንጂ አንፈልገውም ምድራዊው ነገር እኛ እግዚአብሔርን በፈለግን ጊዜ እኛ በሙሉ ኃይላችን እግዚአብሔርን በተከተልን ጊዜ ይፈልገናል እንጂ እኛ አንፈልገውም። ልንድንፈልገው የታዘዝነውን ትተን የሚፈልገንን ፍለጋ ተሰማራን። በዚህ ምክንያት ነገሮቻችን ተበላሹ። ስንት ነገር ከእጃችን ላይ ወደቀ። ሊሰበክ የሚገባውን ክርስቶስን ትተን ልሰበክ የሚገባውን የእግዚአብሔር መንግስት ትተን እንጀራና ውሃ ስብከት ካደረግን ወደዚህ ነው ያለነቀፋ መሆን ጥፋት የሌለበት የእግዚአብሔር ሕዝብ መሆን ያልቻልነው ያቃተን የወደቅነው። እንጂ ያለነቀፋ መሆን ይቻላል፣ ጥፋት የሌለብን ልንሆን እንችላለን። በጸጋው በቃሉ በጸሎት የእግዚአብሔርን ቃል ሁል ጊዜ እያሰላሰልን በአእምሯችን በልባችን እያመላለስን በመኖር ይቻል ነበረ። ያለ ነቀፋ ሆኖ መኖር ይቻል ነበረ። ምን ያደርጋል፣ ከመድረኮቻችን ላይ የቅድስናን ስብከት አወረድን። ከምስባኮቻችን ላይ ክርስቶስ ስብከት መሆኑ ቀረ። ከምስባኮቻችን ላይ የእግዚአብሔር መንግሥትና ምህረቱ፣ ቸርነቱ፣ በጎነቱ ስብከት መሆን ቀረ። ወረደ። እንጀራ መድረኩን ተቆጣጠረው፣ ውሃ ተቆጣጠረው፣ ፈውስ ተቆጣጠረው። ሌላ ነገር መድረካችንን ወሰደው፣ ገዛው። ከሟርትና ከመተት ያልተናነሰ ድንቅና ተአምር ፍለጋ ክርስቶስ የሌለበት መንፈሱ የሌለበት የቃሉ እውነት የሌለበት ድንቅና ምልክት ፍለጋ ተሰማራን። በዚህ ምክንያት ህይወታችን ተበላሸ። እግሮቻችን የእግዚአብሔርን መንገድ የማያውቁ ሆኑ። አንደበታችን የእግዚአብሔርን ቃል የእግዚአብሔርን ሐሳብ የማይናገር ሆነ። ሕይወታችን የእግዚአብሔርን ፍለጋ የማይከተል ሆነ። ቅድስና ራቀን፣ ጽድቅ ራቀን፣ አሕዛብ ተጠቋቆሙብን። ከዚህ ህይወት ወጥተን ያለ ነቀፋ ወደ መኖር ህይወት ልንመለስ ይገባል። በረከቶች የሚመጡት ክርስቶስ በመጣበት ነው። በረከቶች የሚመጡት በረከቶች የሚያገኙን ምድራዊ ነገሮች በሚጠቅመን በሚረባን በምንባረክበት መንገድ ወደ ህይወታችን የሚመጡት፣ ለእግዚአብሔር ክብር በሚሆን መንገድ ወደ ህይወታችን የሚመጡት እግሮቻችን የእግዚአብሔርን ፍለጋ በተከተሉ ጊዜ የአቅማችንን ያህል እግዚአብሔር ጸጋውን እንዲያበዛልን እየተማጸንን ያለ ነቀፋ ለእግዚአብሔር ስም ክብር በሚያመጣ መንገድ መኖሪን መለማመድ በጀመርን ጊዜ ነው። ስለዚያ ወደዛ ለመመለስ እንሞክር። ቀሪውን በቀጣይ ጊዜዎች ደግሞ እንመለከታለን። ጌታ ይባርካችሁ።